ዋሽ ተሻል እማዬ፣ ዋሽተሻል እህል ባፍሽ ሳይዞር ጠገብኩኝ ብለሻል፣ ስትጎርሽ ሳላይ በላኩኝ ብለሻል። እናቴ ዋሽ ተሻል አንቺን ያቆይልኝ ይነውንመናዬ ብትራብ ስሜ ነሽ ብታወቅ ዝናዬ። ሰላም ቪዲዮዋ ላይ የለቀቀችዋል። ይቅርታ በጣም ቻና ሏላ እየለቀቀችሁ ላሳያችሁ በትንሹ ና እስኪ። እና ውድ ቤተሰቦች በጸሎታችሁ አስቡ። እንግዲህ ሀገር ከገባው እንገናኛለን። በጣም የምፈራው ነገር ነው። ሱመያም በዚህ ነገር እንዳትሄድ በጣም እፈራ ነበረን ግን አሁን ይሄ ነገር ደግሞ ያው እኔ ፈርዶብኛል፣ ግዴታ ይሄ ነገር ካላደረኩኝ ሀገሬ መግባት አልችልም። እንግዲህ እስኪ በጸሎታችሁ አስቡኝ። ሰይድ ሰይድ ሰይድ ሰይድ ፓስፖርቴን አልሰጠኝም። እንግዲህ ጉዞ በባህር ልጀምር ነው። እባካችሁ ኢትዮጵያውያን በጸሎታችሁ አስቡኝ። እግዚአብሔር በሰላም ለሀገርሽ ያብቃሽ በሉኝ። እና በባህር ጉዞ ልጀምር ነው። ምንም ማድረግ አልችልም። ስለዚህ ፓስፖርቴ ሊሰጠኝ አልቻለም ብላለች ማለት ነው። ሰላም ሰላም። ወደ የተከበራችሁ የሸዋ ትጉረት ሚዲያ ተከታታዮች፣ በያለም ዳርቻ የምትኖሩ ውድ ኢትዮጵያውያን ና ኤርትራውያን፣ በያላችሁ በሰላማችሁ ብዙ ትትርፍ ይበልልኝ። አልማጭ አድማጭ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ የመጣሁላችሁ በሱመያ ቪዲዮ ና ነው ማለት ነው። ስለ ሰላም እየተናገረችን ትንሽ እናውራለን ማለት ነው፣ ስለነሱ እንግዲህ። ሰላም ወደ ሰናን የሄደችው ለምንድን ነው? ለሱመያ ብላ ማለት ነው። ያው ልጁን ለማስመርመር እና የልጁን ውጤት ሰይድ እንዳይደብቅ ወይም እንዳይዋሽ ለማረጋገጥ እሷን ለማገዝ ብላ ነው። እንግዲህ ሄደችው ማለት ነው። እንግዲህ እዛ ከሄደች በኋላ ነገሮች እንደጠበቋቸው አልነበሩም። ነገሮች እንደጠበቋቸው ማነው እንዳሰቡት አልጠበቃቸውም ማለት ነው። እና ሰይድ ከሄደ በኋላ ነገሮች ሁላ ተበለሻሽተዋል ማለት ነው። ሰይድ የሚፈልገው ሌላ ነገር ነበረ፣ እነሱ ደግሞ ልጁን ማስመርመር ነበረ። በመሀል እናትየዋ ልጁን ይዛ ጠፋች ተባለ። ከዛ በኋላ አቶ ሰይድ እንግዲህ የሰላምን ፓስፖርት ልጅቷን የደበቀቻት እሷ ነች ብሎ ፓስፖርቷን ደበቅ፣ ፓስፖርቷን ተቀበላት ማለት ነው ፓስፖርቷን በፖሊስ ተቀብሎ ከዛ በኋላ ከካሜራ ጀርባ ደግሞ በፖሊስ ሰጥቷት ነበረ። ከካሜራ ጀርባ ደግሞ መልሶ ተቀበላት ማለት ነው። እና ሰላም ሰላም በጣም ጠፍታ ነበር ማለት ነው። እንግዲህ እሱም ሰይድም ራሱ ቪዲዮ ሰርቷል ማለት ነው። ሰይድ አግቷታል እያላችሁ የነበረ ብዙዎቻቸው እና እንኳንም ወጣሽ ሰላም ግን በዚህ መንገድ ላይ እንዳታስብ መተሽ በስፖርትሽኑ ሰያለ ማለት ነው። በጣም ተሳፍራለሁ ሰይ ማለት ነው፣ በጣም ነው የምታሳፍረው። እና ሲጀመር አንተ ምን ስለሆንክ ነው? እራስን እንደምንድን ነው የምትቆጥረው? በቃ ሴቶች ሁላ እኔን ይፈልጉኛል ብለህ የምታስበው በጣም ትገርማለህ። እውነቴን ነው የምልህ። ባለፈው እንደሰማሁት ከሆነ ሱመያ እራሱ ያው እንግዲህ ሁላችንም ብለናል። ሰላም የሆነ ነገር አስባ ነው በቃ ስልክ ወይን ሁላ የማያነሱት ብላ ነበረ፣ ሱመያ እራሱ ማለት ነው። እና በዚህ ልክ ልታግዝሽ የተጓዘች ጓደኛሽን ሱመያ መያ እንደዛ ማለት አልነበረብሽም። ግን ደግሞ ያው ለይቅርታ ነው የመጣሁት ብለሽ ዛሬ ከምንም ከማንም በላይ በባህር እንዳታስቢው እኔ ራሴ እንዴትም አድርጌ መጥቼም ቢሆን ምንም አድርጌ ቢሆን ፓስፖርትሽ እንዲሰጥሽ አድርጋለሁ። በባህር እንዳታስቢው ሰላም ነግርሻለሁ ብላ እንግዲህ ሱመያ እየተናገረች ነው ማለት ነው። ምናልባት ይህን ቪዲዮቸውን ካየች ሰላም መንገድ ካልጀመረች እንትን ትላለች ብዬ አስባለሁ። ያው ይሰጣታል ብለን እናስባለን። ግን ደግሞ በዚህ ልክ ሰይድ ወርዶ መገኘት በጣም ያስቀላል ማለት ለነገሩ እሱ ከወረደ ቆይቷል ማለት ነው። እና ሲጀመር የጓደኛነቷን ልትወጣ ነው እንጂ አንተ እኔ እንጃ። ሰይድን በምን ልክ ነው የምታስቡት? አንዳንድ ሰዎች ሳያችሁ ማለት ነው። ብዙዎቻችሁ ሰላም ሰይድን ፈልገው ነው ከሰይድ ጋር መኖር ትፈልጋለች። ምን የምትሉ አላችሁ እንዴ? ማን ነው ሰይድ? ማን ነው ሰይድ? ማን ነው ምን ነው እንዴ? ሰይድን የሚተካው ወንድ የለም እንዴ? ሌላ ወንድ የለም እንዴ ኢትዮጵያ ውስጥ? ምንድነው እሱ ሰይድ ሰይድ ተባለለት? እውነቴን ነው የምላችሁ። ልጆቹን ጥሎ በትኖ ስለሄደ በትዳሩ ላይ ሌላ ሴት ስላገባ? ምን ጀብድ ሰርቶ ነው ሰይድ ሰይድ የተባለው? እንደዚህ በጣም ቆነኝ የገረመኝ እውነቴን ነው ስለዚህ አቶ ሰይድ ምንም አታማይ ማለት ነው፣ የሰላም ፓስፖርት በሰላም ብትመልስላት ጥሩ ነው። ያው ልጅቷ ገራገር እና ገራም ስለሆነች ነው እንጂ ፓስፖርት በማንኛውም ሀገር የማንንም ፓስፖርት ማንም ሊቀማ አይችልም፣ ከመንግስት ውጭ ማለት ነው። እሱም የሆነ ጥፋ ካጠፋ ነው የሚቀበሉ የወዴትም ሀገር እንዳትሄድ ማለት ነው እንጂ እንዴት ነው አንተ ማነህ እና ነው የሰው ፓስፖርት የምትቀበለው? እቃ ከቤት ይወስዳለች ምናምን፣ ፓስፖርቷ ማለት እኮ ነፍሷ ማለት እኮ ነው በቃ ስለዚህ አንተ እቃዋን በሌላ ነገር ወይም ማለት ትችላለ መቀበል ትችላለ ምናምን እንጂ ፓስፖርቷን የመቀመጥ እንትን የለህም። ግን እኛም ያው ድራማ ነው ድራማ እየሰሩ ነው ብለን ነበረ እና አቶ ሰይድ ከቀልብ ሆነ የሰላም ፓስፖርት ብሰጥላት ጥሩ ነው። ምንም ገንዘብ ሰዎችን ቢገዛ ፈጣሪ መፍራት አለበት። ፈጣሪህን ስራ ማለት ነው። ምክንያቱም አንተ ሴት ልጆች አሉ ደግሞ ሴት ልጆችን ነገጧት፣ ምን ላይ እንደሚደርሱ አታውቅም። አንተ የሰራኸው ግፍ ለልጆቹ ይደርሳል። አንተ የሰራኸው ግፍ ለቤተሰቦቹ ይደርሳል። ስለዚህ ግፍ ባትሰራ ጥሩ ነው። ይች ልጅ በሰላም ሄዳ በሰላም ሰው ረዳለው ብላ ሄዳ እንግዲህ በፓስፖርት ሄዳ በባህር መመለስ በጣም ከባድ ነው ማለት ነው እና በጣም ያሳፍራሉ ነው። ሰይድ በዚህ ልክ ትወርዳለህ ብዬ አልጠብቅም ነበረ አንተን የምናውቀ እንግዲህ ድሮ ከሱመያ ጋር ሆነ ነው ለነገሩ ከአያንቱ ጋር እየኖርክ ጥሩ ነገር ትማራለህ ማለት ዘበት ነው ማለት ነው። ምክንያቱም ከአህያ የዋለች ጊደር ፈስ ተምራ መጣች እንደሚለው ማለት ነው። ከአያንቱ ጋር የሚኖርና የሚውል የሚያድር ከሷ ስር የሚሆን ሁሉ ተንኮል ነው የሚለምደው፣ ተንኮል ነው የሚማረው። ስለዚህ ከሷ ጋር ያለ ተንኮል ነው የተማርከው ማለት ነው። ያው ተንኮልህ የተማርከው ተማርከው ተንኮል ምንድን ነው ያደረገው? በአደባባይ አስወጣ ማለት ነው። የሰው ፓስፖርት እስከ መቀማት ድረስ ማለት ነው። አንድ ሰው ስራው ካልሆነ ምንም አያታግለውም በቃ። እውነት እውነት ናት መቼም የማትበጠስም ልጁን፣ እንደምንም ብለህ የልጅቷን እናት ፈልገህ ራስህ በራስህ ጥረህ ተጣጥረህ ይኸው ውዷ ሚስቴ እዚህ ጋር ደርሻለሁ ብለህ ምርመራውንም ማስረከብ ትችል ነበር። ግን አንተ ወደ ግራ ነፈሰ ሲሉ ወደ ቀኝ ትነፍሳለህ፣ ወደ ቀኝ ሲሉ ወደ ግራ ነፈሰ ትላለህ። ስለዚህ ሰይድ በጣም ተሳፍራለህ ማለት ነው። እና የሰላም ፓስፖርቷ ሰታት በሰላም ልዩቷ ወደ ሀገሯ ትግባ። እንግዲህ አንተም እንዳልከው ያው ሰውም ልኬ ነበረ በቦታው በቀረጸችበት ቦታ ቦታውንም ስለማቀው ሰው ማስልኬ ነበረ። እዛ ቦታ ላይ የለችም። አልከጻልች ናት እንዴ? ዛ ቀርጻ ዘው ልካ ዘው የምታድረው ና የምትውለው እንዴት ብታስብ ነው አንተ ራስ? እና ለማንኛውም ፓስፖርት በተሰጣጠሩ ነው እንላለን ማለት ነው። ሱመያም እንግዲህ ፓስፖርትሽን ከየትም ከየትም ብያሰጥሻለሁ ሰላምዬ። በዚህ መንገድ እንዳታስብ ይገላለች። እንግዲህ የሱመያ መልእክት ሰምታ ምናልባት ማናት ሰላም ትረጋጋለች ብዬ አስባለሁ። እንግዲህ ሌላውን ከነሱ ደግሞ እንጠብቃለን ማለት ነው። ቤተሰቦቼ ቻናሉ ላይክ፣ ሼር እያደረጓችሁ አበረታቱን። ለሰይድ ቅርብ የሆናችሁ ደግሞ ብትመክሩት ጥሩ ነው ማለት ነው። አንዳንዴ ጥሬ መሆን ጥሩ አይደለም እና በጣም ጓደኛ ያለው እና የመክረዋል ያው ኮመንታተሮች ምከሩት ማለት ነው። እና ብቻ አላቅ ለልጆቹ ግፍ ነው የሚያስቀምጠው ላለው በተረፈ ሰላማችሁ ብዝት ትርፍ ይበልልኝ። ላይክሸር ሰብስክራይብ ማድረጋችሁን እንዳትረሱ ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ ማለት ነው። እናንተ ቪዲዮ ማታጫወጡት ለምንድን ነው ለምንድ ነው ቪዲዮ ማታዩልኝ? ጋ ይሰረ በስላሴ ስም አስባችሁ ነው። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።